ያለ ምርጥ ተሞክሮች ወስደን ከኢትዮጵያ ሁኔታ ጋር አጣጥመን የሄድንበት ነው። ይሄ በስራ ዲጂታል የሆኑ ሰርቪሶች ብቻ የሚስተናገዱበት ነው። በመሶብ ማዕከል ምንም አይነት ማንዋል ስራ አይሰራም ሲሆን ዲጂታል የሆኑ ስራዎች ብቻ የሚስተናገዱበት ነው ሲሆን ዲጂታል ሆኖ ሰው ተኮር እንዴት ይባላል፣ ሊባል ይችላል ዲጂታል ዲጂታሊ ሊትሬት የሆኑ ሰዎች ብቻ ናቸው የሚጠቀሙበት የሚል ሊመጣ ይችላል። ማለት ሶ ይሄ እንዳይሆን ለሁሉ የሚባል አንድ ፍሎር በሁሉም ማዕከላት ምንም ስለ ቴክኖሎጂ እውቀት የሌላቸው ሰዎች የሚስተናገዱበት ስርዓት ያለው ለሁሉ የሚባል ለሁሉም ሰው ምንም ቴክኖሎጂ ለማያውቅ ሰው ዜጋውን ሆኖ ያንን አገልግሎት እንዲያገኝ የሚደረግበት ስርዓት መፈጠሩ ሰው ተኮር መሆኑን የሚያሳይ መሆኑን ለማስቀመጥ ነው። ማለት ሰው ዓላማዎቹ በከተሞች አገልግሎቶቹ በተሰባሰበ በአንድ ቦታ ላይ መስጠት የሚቻልበት ጊዜ ወጪ የሚቀንስ መሆኑ እዚህ የሚሰጡ አገልግሎቶች under 100% ሰርቫላንስ ስለሆኑ የኬፒአይዎች ስላሏቸው ትራንስፐረንሲ አካውንቴቢሊቲ እነዚህ የሚያረጋግጥ መሆኑ በዜጎች ደግሞ ክብር የሚሰጥ እና በዜጎች ትኩረት ተደርጎ የሚሰራ መሆኑ አጠቃላይ ስራው ደግሞ በዲጂታል የሚመራ መሆኑ ትልቅ ጉዳይ ነው ማለት ነው። ሶ ሪፎርሙ የመሶብ ዲዛይን ሲደረግ የመጀመሪያው ያው ቅድም በሰባቱ ፒላሮች እንዳነሳሁት ከሰባቱ ፒላሮች ጋር የተያያዘ መሆኑን እሱን መረዳት ያስፈልጋል። አጠቃላይ እዚህ ስራ ላይ የሚሰማራው ደግሞ ሰው ተመዝኖ ብቃትን ማዕከል ተደርጎ የቢሄቪራል እና የቴክኒካል ብቃት ከዛ ጋር የተስተካከለ አሰራር ያለው ነው። አጠቃላይ ሰርቪሱ አንድ ቦታ በሰው መጥቶ የሚስተናገድበት ቤቱም ሆኖ ደግሞ ኦንላይን መጠቀምንም የማይከለክል በአካል መጥቶም በኦንላይንም ማግኘት የሚቻልበት ወረፋም፣ አጠቃላይ የሚሰሩ ስራዎችም ኮምፕሌንም በኦንላይን መከታተል የሚቻልበት የፍሮንት ካውንተር ላይ ብቻ ሳይሆን ባክ የሚያገለግሉ ሰዎች እዛው እንዲሆኑ ተደርጎ፣ ሌላ ጊዜ እንደነበረው በቀጠሮ ሳይሆን በአገልግሎቱ እዛው የሚያልቅበት ሁኔታ ተፈጥሯል ማለት ነው። ይሄ የመሶብ በመጀመሪያው ብራንች ይሄ ሄድኳርተር አይደለም፣ የመጀመሪያው ብራንች ነው። ሄድኳርተሩ ኳርተሩ ዘንድሮ ግንባታ ይጀምራል። ጂ ፕላስ 19 እና ቤዝመንት ወደ ሶስት ስድስት ቤዝመንት ያለው ትልቅ ሄድኳርተር ፌዴራል ላይ ይገነባል። ይሄ ግን ለማሳያ ለዴሞንስትሬሽን ተብሎ የተገነባ የመሶብ ማዕከል ነው። ይሄ የጎበኘን እያለን ነው አጠቃላይ በእርባን ትራንስፎርሜሽን ውስጥ የአጠቃላይ ምንድነው አጠቃላይ ኢምፓክቱ ብለን ስንወስድ ቅድም መጀመሪያ ላይ እንዳስቀመጥኩት ከተሞች ከሁለት ከልማትና ከአገልግሎት አንዱ ትልቁ ጉዳይ የሰርቪስ ጉዳይ ነው። ስለዚህ ይሄ ሰርቪስ ባነሰ ጊዜና በፈጠነ መንገድ እንዲሄድ ለከተሞቹ ትልቅ እገዛ ትልቅ ኢንተርቬንሽን ሆኖ የሚያገለግላቸው ነው የሚሆነው። ሶ ሁለተኛው የትራንስፐረንሲ ጉዳይ ነው። ትራንስፐረንሲ እያንዳንዱ ሰራተኛ የሚሰራው ስራ አንደርሰር ባላንስ ነው። ታይም ስታንዳርድ አለ፣ ካታሎግ አለ። በዛ መሰረት የሚጀምርበት የሚጨርስበት ወረፋ ተያዘበት፣ ዳሽቦርድ ለአመራር ይቀርባል። ለክብርት ሚኒስትርም የሁሉም ከተሞቻቸው አገልግሎት የሚከታተሉበት ስርዓት እንዘረጋለን ማለት ቢሮቸው ሆነው ስክሪኖች ይኖራሉ የትኛው ከተማ በስታንዳርዱ መሰረት እየሰራ ነው? የየትኛው ከተማ ደንበኛ ፊቱ ምን ይመስላል? ደስ ብሎት እየወጣ ነው ወይ አኩርፎ እየወጣ ነው ወይ? ስለዚህ አገልግሎት ላይኑ በሙሉ ለክብርት ሚኒስትር በስክሪን የሚቀርብበት ስርዓት ስለተገነባ በዛ አይነት ነው የሚሆነው ማለት ነው። ተነጋግረን ያ ስርዓት ለከተማ ልማት ሚኒስቴርም መገንባት እንዳለበት ግልጽ መሆን አለበት። ኢንክሉሲቭ ሴቶችን እመጫቶችን? አባቶችን ሲኒየር ሰዎችን አካል ጉዳተኞችን እነዚህም በሙሉ የሚያስተናግድ መሆን አለበት። ይህ ማለት ቴክኖሎጂ የሚያውቁ ሰዎችን፣ ቴክኖሎጂ የማያውቁ ሰዎችን ሁሉንም የሚያስተናግድ መሆን አለበት። ዜጋው ከዚህ ክፍል ሲወጣ መስት ስማይል አድርጎ መውጣት አለበት። መስት ስለዚህ መስት ማለት ትክክል ባይሆንም ተረቶ ገብቶት አገልግሎት ቢያገኝም ባያገኝም ገብቶት ራሽናል የሆነ ሰው ሁሉ ተደስቶ መውጣት አለበት። የትረስት በመንግስትና በህዝብ መካከል በፐብሊክና በኮሚኒቲው መካከል ያለው ትረስት ኢምፕሩቭድ ይሆናል ተብሎ ነው የሚታሰበው። ዳታ ድሪቭን ይሆናል። ቅድም እንዳነሳሁት የፌዴራል የመጨረሻው ከንቲባ ቢሮ ኃላፊ በሙሉ መረጃ ካለው ኤቪደንስ ቤዝድ የሆነ ውሳኔዎች መስጠት እንደሚችል የሚያሳይ ነው ማለት ነው። ሶ ይሄ ዩኒፋይድ ሰርቪስ ፖርታል ስለሚኖረው የፌዴራል መንግስት፣ የክልል ቢሮ፣ የሚመለከተው አካል በዚህ ፖርታል አማካኝነት ኦል መከታተል የሚችልበት ሁኔታ ይኖራል። ሲቪል ሬጅስትሬሽን እነዚህ የሚሰጡ አገልግሎቶች በማዕከሉ የሚሰጡ አገልግሎቶች ይሆናሉ ማለት ነው። ስለዚህ ማይልስቶንስ ብዬ ለዚህ ቤት በጣም ክሪቲካል አሳይመንት ነው ብዬ በኢንፋሳይዝ የማድረገው እዚኛው ስላይድ ላይ ነው የሚኖረው። ሶ እዚ ስላይድ ላይ ከከተማ ልማትም ጋር ተነጋግረን የከተሞች የኢንዱስትሪያል ክላሲፊኬሽን መዋቅራቸው ከአይስኮ ክላሲፊኬሽን ጋር መሰራት ይኖርበታል። ይሄ ትልቅ ኢሹ ይሆናል ማለት። ሁለተኛው ኦክፔሽናል ዲክሽነሪ አርባን የአርባን ኦክፔሽናል ክላሲፊኬሽን ዲክሽነሪ ማውጣት ይጠይቃል። ኮምፒተንሲ ፍሬምወርክ እና ሰርቲፊኬሽኑ መሠራት ይኖርበታል። ሰርቪስ ታክሶኖሚ ከፌዴራል ጀምሮ እስከ ሙኒሲፓሊቲ ድረስ ሰርቪስ ታክሶኖሚ ማውጣት ይጠይቃል። ከዛ ደግሞ ሰርቪስ ካታሎጎች መዘጋጀት አለባቸው። ሰርቪስ ዲክሽነሪን መውጣት አለበት። ቅድም ያስቀመጥኩት ዲጂታላይዜሽን ሰርቪሶቹ መለየት፣ ዲጂታላይዝ ማድረግ፣ ወደ መሶብ ማስገባት የሚጠይቅ ነገር እንዳለው ይህንን ስትረስ ለማድረግ ፈልጌ ነውና፣ እነዚህ ዋና ዋና ጉዳዮች ነው። ሰው አሁን ያለንበት ሁኔታ ዌቭ አንድ ስምንት ሚኒስቴር መስሪያ ቤቶች ገብተው ነበር። ከዚህ ውስጥ የተወሰኑት ወደ ተግባር ምዕራፍ ገብተዋል። የተወሰኑት የተወሰነ የሚያሟሉት ነገር ስላለ የቆዩ አሉ። ሁለተኛ ዌቭ የከተማና መሰረተ ልማትን ጨምሮ ወደ ዝግጅት ምዕራፍ ገብተዋል። አሁን ከተሞችንም እያዘጋጀን መሄድ ይኖርብናል። ወሳኝ ጉዳይ የአቅም ግንባታ ጉዳይ ይህንን ሪፎርም ለመምራት የአቅም ግንባታ ጉዳይ ክሪቲካል ነው የሚሆነው። ስለዚህ ለዚህ የስልጠና በስታንዳርዶች ላይ በኮምፒተንሲ ላይ በአመራሩ ላይ ስልጠና የሚያስፈልግበት ሁኔታ ይኖራል የሚል ነው። መሶብ እስካሁን ባለው ሁኔታ 21 ማዕከላት ተመርቀው ኦፕሬሽናል ሆነዋል። ነገ ጠዋት ሰመራ ሳይታም ትን የአፋር ይመረቃል። እስከ ማርች 2026 ሰባ ተጨማሪ ማዕከላት ይከፈታሉ ተብሎ ይጠበቃል። በአመቱ መጨረሻ ሁሉም ከንቲባ ያላቸው ከተማ አስተዳደሮች አንዳንድ ማዕከል ይኖራቸዋል ተብሎ ነው የሚጠበቀው ስለዚህ ዩኒፋይድ የሆነ በአንድ ፕላትፎርም የሚመራ አገልግሎት መስራት ክሪቲካል ነው የሚሆነው። እነዚህ ደግሞ ኢንተር ኦፐሬብል ሆነው ከከተማ አመራራችን ጋር መጣጣም አለበት የሚል ሀሳብ ነው ያለኝ። ሶ ይህንን ስናደርግ የኔትወርክ ክሪቲካል ነው የሚሆነው፣ የቴሌ ኔትወርክ፣ የፓወር እነዚህ እነዚህ በጣም በጣም ክሪቲካል ይሆናሉ። ፓወር እና ኔትወርክ ሪደንደንት እንዲሆን ማድረግ ፓወር ሪደንደንት እንዲሆን ማድረግ ያስፈልጋል። ባለሙያ በማሰልጠን የዲጂታል ኢንቴግሬሽን መስራት የሞኒተሪንግ ኤንድ ኢቫሉዌሽን መስራትና ዲጂታል ላይ ተወሰነ ኢንቨስት ማድረግ የሚጠይቀን ነገር ይኖራል ማለት ነው። ስለዚህ ይሄ ሪፎርም እንደ ሀገር የሁላችንም በተለያየ ቦታ በተለያየ ስምሪት ላይ ብንሆንም ሀገር እየሰራን ሀገር እየገነባን ስለሆነ ከተሞቹ የሚሰሩት ስራ ኢትዮጵያን በመገንባት ትልቅ ሮል ስላላቸው ኢትዮጵያን ወደ ሞደርን እና የበለጸገች ሀገር ለመገንባት የምናደርገው ጥረት ስለሆነ ይሄ ትልቅ ጉዳይ ነው የሚሆነው። መሶብ የክቡር ጠቅላይ ሚኒስትራችን ኢኒሽቲቭ ስለሆነ በዚህ ረገድ የሚኖረን ተልኮ በጣም ትልቅ ነው። ሶ ከንቲባዎች ይህንን አንደኛ፣ ስታንዳርዱ ኮምፕሮማይዝ ማድረግ አይቻልም። የሀገር አቀፍ ስታንዳርድ ስለሆነ ወደ ዓለም አቀፍ ኢንዴክስ የምንገባበት ስለሆነ ስታንዳርዱ ላይ ምንም ኮምፕሮማይዝ ሳናደርግ ይህንን ተልእኮ መወጣት በጣም ትልቅ ጉዳይ ነው የሚሆነው። የእናንተ ሚና የገጠር ትራንስፎርሜሽን ለማረጋገጥ፣ የመንግስት ትራንስፎርሜሽን ለማምጣት፣ የእርባን ትራንስፎርሜሽን ለማምጣት የእናንተ ሚና በጣም ትልቅ ስለሆነ ይህንን እድል ተጠቀሙበት ማለት ፈልጋለሁ። ይህንን እድል ስላገኘሁ እኔም አመሰግናለሁ።